በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ አንድ። ስለ ትዕግሥት። የእግዚአብሔር አብና የጌታችን የኢየሱስ ክርስቶስ ባሪያ ከሚሆን ከያዕቆብ ለተበተኑ አስራ ሁለቱ ነገድ ሰላም ለእናንተ ይሁን። ወንድሞች ሆይ ልዩ ልዩ መከራ በሚመጣባችሁ ጊዜ በሁሉ ደስ ይበላችሁ። በሃይማኖታችሁ የሚመጣው ፈተና ትዕግስትን እንደሚያደርግላችሁ አውቃችሁ ምንም የሚጎድላችሁ ሳይኖር ፍጹማንና ጤነኞች ትሆኑ ዘንድ ትዕግስት ፍጹም ግብር አላት። የጸሎት ስርዓት ጥበብን ያጣድ ሰው ቢኖር ሳይነቅፍና ሳይነፍግ ለሁሉ በልግስና የሚሰጥ እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን አምኖ ይለምን፣ አይጠራጠርም የሚጠራጠር በነፋስ የሚገፋና የሚነዋወጥ የባህር ማዕበልን ይመስላልና፣ ለዚያ ሰው ከእግዚአብሔር ምንም የሚያገኝ አይምሰለው። ሁለት ልብ የሆነ ሰው በመንገዱ ሁሉ ይታወካልና። ድሃው ወንድማችን ከፍ ከፍ በማለቱ ይመካ፣ ባለጠጋውም በመዋረዱ ይመካ። እንደ ሳር አበባ ያልፋልና ፀሐይ ከሙቀቱ ጋር በወጣ ጊዜ ሳሩን ያደርቀዋል፣ አበባውም ይረግፋል፣ የመልኩም ውበት ይጠፋል። እንዲሁ ባለጠጋም በመንገዱ ይዝላል። ስለ ፈተናና ስለ ትዕግስት። መከራን የሚታገስ ሰው ብፁ ነው፣ ተፈትኖ እግዚአብሔር ለሚወዱት ተስፋ ያደረገላቸውን የሕይወት አክሊል ይቀበላልና። የሚፈተን ሰው ቢኖር እግዚአብሔር ይፈትነኛል አይበል፤ እግዚአብሔር ለክፉ ነገር አይፈትንምና እርሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ምኞትም ከጸነሰች ኃጢአትን ትወልዳለች፣ ኃጢአትም ከተፈጸመች ሞትን ትወልዳለች። የተወደዳችሁ ወንድሞቻችን ሆይ አትሳቱ። መልካም ሀብት ሁሉ ፍጹም ዕድልም ሁሉ ከላይ ነው፣ ከብርሃናት አባት ዘንድ ይወርዳል። እርሱም መለወጥ የሌለበት ነው፣ ከእጁም የሚያመልጥ ምንም የለም። ለፍጥረቱ ተቀዳሚዎችን ሆን ዘንድ በፈቃዱ በእውነት ቃል ወለደን። ስለ ትዕግስትና ሕግን ስለመጠበቅ አሁንም ወንድሞቻችን ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም፣ የዘገየ ለቁጣም የዘገየ ይሁን። የሰው ቁጣው የእግዚአብሔርን ጽድቅ አያሰራውምና። አሁንም ርኩሰትን ሁላ፣ ክፋትንም ሁላ አስወግዷት። ነፍሳችሁንም ማዳን የሚችለውን በልባችሁ የተዘራውን ቃል በየዋህነት ተቀበሉት። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን ሰምቶ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት እንደ የሚያይ ሰው ይመስላል። ራሱንም ተረድቶ ይሄዳል፣ ወዲያውም እንዴት እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹምን ሕግ የሚመለከትና የሚጸናበት ስራንም የሚሰራ እንጂ የሰማውን የሚዘነጋ አይደለ ይህ በስራው ብፁ ነው። የትርምት ስራት አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው። ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ነው ወላጆች የሌሏቸውን ልጆች ባልቴቶችንም በችግራቸው መጠየቅ፣ በዓለምም ከሚገኝ ርኩሰት ሰውነትን መጠበቅ ነው። ምዕራፍ ሁለት። ካድልዎ ስለመጠበቅ ወንድሞቻችን ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለው እምነታችሁ ለሰው ፊት በማድላት አይሁን። የወርቅ ቀለበት ያደረገና መልካም ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ ድሃውም ያደፈ ልብስ ለብሶ ቢገባ መልካም ልብስ የለበሰውን አይታችሁ አንተማ ና በዚህ በመልካሙ ስፍራ ተቀመጥ ብትሉት፣ ድሃውን ግን አንተ እስከዚያ ቁም ያለዚያም በዚያ ከእግራችን በታች ተቀመጥ ብትሉት፣ እንግዲህ እናንተ ራሳችሁ አድልዎ ማድረጋችሁ አይደለምን? በክፉ ሀሳብስ የፈረዳችሁ አይደለምን? የተወደዳችሁ ወንድሞቻችን ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወድቱም ተስፋ ያደረገላቸውን መንግስት እንዲወርሱ የዚህን ዓለም ድሆች የመረጣቸው አይደለምን? እናንተ ግን ድሆችን አቃለላችኋቸው። የሚቀሟችሁ ወደ ሙግትና ወደ ሸንጎም የሚጎትቷችሁ እነዚያ ባለጠጎች አይደሉምን? እነርሱ እናንተ የተጠራችሁበትን ገናና ስሙን የሚሰዱ አይደሉምን? ስለ ፍቅር መጽሐፍ ባለንጀራህን እንደ ራስህ ውደድ እንደሚል የእግዚአብሔርን ሕግ የምትፈጽሙ ከሆነ መልካም ታደርጋላችሁ ለሰው ፊት የምታደሉ ከሆነ ግን ኃጢአትን ታደርጋላችሁ፣ ሕግም እንደ ተላላፊዎች ይዘልፋችኋል። ሕግን ሁሉ የሚፈጽም ነገር ግን በአንዲቱ የሚሳሳት በሁሉ በደለኛ ይሆናል። አታመንዝር ያለው እርሱ አትግደል ብሏልና፣ ባታመነዝር ነገር ግን ብትገድል፣ ሕግን ተላላፊ ትሆናለህ። በነፃነት ሕግ ይፈረድባችሁ ዘንድ እንዳላችሁ መጠን እንዲህ ተናገሩ፣ እንዲህም አድርጉ። ምህረትን ለማያደርግ በፍርድ ጊዜ ምህረት የለውም። ነገር ግን ምህረትን የሚያደርግ ሰው በፍርድ ቀን ደስ ይለዋል። ስለ ሃይማኖትና ስለ ምግባር። ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በእውኑ እምነቱ ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተም አንዱ በሰላም ሂዱ፣ እሳት ሙቁ ትጠግባላችሁም ቢላቸው፣ ለችግራቸውም የሚሹትን ባይሰጣቸው ምን ይጠቅማቸዋል? እንዲሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም መልካም ሥራ አለኝ፣ እስቲ ሃይማኖትህን ከሥራህ ለይታ አሳየኝ፣ እኔም እምነቴን በሥራ ያሳይሃለሁ ይላል። አንተም እግዚአብሔር አንድ እንደሆነ ታምናለህ፣ መልካምም ታደርጋለህ። እንዲህስ አጋንንትም ያምናሉ ይንቀጠቀጣሉም። አንተ ሰነፍ ሰው እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን ወደ መሰዊያው ባቀረበው ጊዜ በሥራው የጸደቅ አይደለምን? የእምነት ለሥራ ትረዳው እንደነበር በሥራውም እምነቱ እንደመላችና ፍጽምት እንደሆነችም ታያለህን? መጽሐፍ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የሚለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በሥራ እንደሚጸድቅ በእምነት ብቻም እንዳይደለ ታያለህን? እንዲሁ ዘማይቱ ረአብ ደግሞ ጉበኞችን ተቀብላ በሌላ መንገድ ባወጣቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ምዕራፍ 3 ከስህተት ስለ መጠበቅና አንደበትን ስለ ወንድሞቻችን ሆይ፣ ከመካከላችሁ መምህራን ብዙዎች አይሁኑ፣ ጽኑ ፍርድ እንደምንቀበል ታውቃላችሁና። ሁላችን እጅግ እንስታለንና፣ በቃል የማይስት ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ የታዘዙን ዘንድ በፈረሶች ባፋቸው ልጓም እናገባለን፣ አካላቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ አካላቸው ይህንን ያህል ታላቅ ሲሆን በነፋስ ኃይል ይነዳሉ ይመለሳሉም። ሰውም ይህንን ያህል ታናሽ በሆነ መቅሰፊያ ይመላለሳ ይመልሳቸዋል ወደ ወደደው ወደብም ያደርሳቸዋል። እንዲሁም ምላስም ትንሽ አካል ናት፣ ታላላቅ ነገርንም ታመጣለች። እነሆ እጅግ ትንሽ የሆነች እሳትም ይህንን የሚያህል ጫካ ታቃጥላለች። ምላስም እሳት ናት። እነሆ ትንሽ ምላስ በሰውነታችን ውስጥ አመፅ የተመላበት ዓለም ናት። ስጋችንን ትበላዋለች ውስጣዊ ሰውነታችንን ትጸብሰባለች፣ ከገሃነምም ይልቅ ታቃጥላለች። የአራዊትና የወፎች የተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ ለሰው ይገዛል ተገዝቷልም። የሰውን ምላስ ግን መግዛት የሚቻለው የለም። ክፉ ናት፣ አቅምም የላትም፣ የሚገድል መርዝንም የተመላች ናት። በእርሷ እግዚአብሔር አብን እናመሰግነዋለን፣ በእርሷም በአርአያ እግዚአብሔር የተፈጠረ ሰውን እንረግመዋለን። ካንድ አፍ በረከትና መርገም ይወጣሉ። ወንድሞቻችን ሆይ እንዲህ አይሁን። ምንጭስ ካንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን? ወንድሞቻችን ሆይ በለስ ዘይትን ወይስ ወይን በለስን ሊያፈራ ይችላልን? እንዲሁም መራራ ውሃ ጣፋጭ ውሃ አይሆንም፣ ጣፋጭ ውሃም መራራ አይሆንም። ከላይ ስለምትወርደው ጥበብ ከእናንተ ብልህና አስተዋይ ማን ነው? ከጠባዩ ማማር የተነሳ ስራውን በቅንነት በማስተዋል ያሳይ። ነገር ግን መራራ መቀናናትንና መከዳዳትን በልባችሁ ካለ አትመኩ። በእውነትም ላይ አትዋሹ። ይህች ጥበብ ከላይ የምትወርድ አይደለችም፤ ነገር ግን የምድር ናት የስጋም ናት ያጋንንትም ናት። መቀናናትና መከዳዳት ባሉበት ስፍራ ሁሉ በዚያ ሁከትና ክፉ ስራ ሁሉ አሉና፤ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፤ በኋላም ታራቂና ገር እሺ ባይ፣ ምሕረትና በጎ ፍሬ የተመላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል። ምዕራፍ አራት። የዓለም ወዳጅ የእግዚአብሔር ጠላት ነው። በእናንተ ዘንድ ጥልና መጋደል ከወዴት ይመጣሉ? በሰውነታችሁ የሚሠራውን ዝሙት ከመውደድ የተነሳ ከዚህ አይደለምን? ትመኛላችሁ እንጂ አታገኙም። ትቀናናላችሁ፣ ትገዳደላላችሁ፣ በብርቱም ትፈልጋላችሁ ልታገኙም አትችሉም። ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና የምትፈልጉትን አታገኙም። ትለምናላችሁ ለፍቶታችሁ ትከፍሉ ዘንድ ለክፉ ትለምናላችሁን፤ አታገኙም። እናንተ ዘማውያን ሆይ ይህንን ዓለም የሚወድ የእግዚአብሔር ጠላት እንደሆነ አታውቁምን? የዚህን ዓለም ፍቅር የመረጠ ሰው የእግዚአብሔር ጠላት ይሆናልና። ወይስ በእናንተ ላይ ያደረው መንፈስ መቃናትን እንደሚወድ መጽሐፍ በሐሰት የሚናገር ይመስላችኋልን? ነገር ግን ፈጣሪያችን የምትበልጠውን ጸጋ ይሰጣል። ስለዚህም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ እግዚአብሔርን እሺ በሉት፣ ሳይጣንን ግን እንቢ በሉት፣ ከእናንተም ይሸሻል። እግዚአብሔርን ቅረቡት፣ ይቀርባችሁማል። እናንተ ኃጣን እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። እዘኑና አልቅሱ፣ ሳቃችሁን ወደ ልቅሶ፣ ደስታችሁንም ወደ ሐዘን መልሱ። በእግዚአብሔር ፊት ራሳችሁን ዝቅ ዝቅ አድርጉ እርሱም ከፍ ከፍ ያደርጋችኋል። ከሐሜት ስለመጠበቅ ወንድሞቻችን ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ የሚነቅፈውም የእግዚአብሔርን ሕግ ያማልና የእግዚአብሔርንም ሕግ ይነቅፋልና። ሕጉን የምትነቅፍ ከሆንህ ደግሞ ሕግ አፍራሽ ሆንህ እንጂ ሕግን ፈጻሜ አይደለህም። ሕግን የሚሰጥና የሚፈርድ አንድ ነውና ማዳንም መግደልም የሚቻለው እርሱ ነው። እንግዲህ በሌላው የምትፈርድ አንተ ማነህ? ዛሬ ወይም ነገ ወደዚያች ከተማ እንሄዳለን፣ በዚያችም ዓመት እንኖራለን እንነግዳለንም እናተርፋለንም የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ሕይወታችሁ ምንድን ነው? እናንተማ ለአንድ ጊዜ ታይቶ ኋላ እንደሚጠፋ እንደ ጢስ አይደላችሁምን? በዚህ ፋንታ እግዚአብሔር ቢፈቅድና ብንኖር ይህን ወይም ያን እናደርጋለን ማለት ይገባችኋል። አሁን እናንተ በስራችሁ ትመካላችሁ። እንደዚች ያለችው ትምክህትም ኋላ ክፉ ናት። በጎ ነገር ማድረግን የሚያውቅ የማይሰራትም ኃጢአት ትሆንበታለች። ምዕራፍ አምስት ለባለጸጎች የተሰጠ ተግሣጽ። አሁንም እናንተ ባለጠጎች ኑ ስለምትመጣባችሁ መከራም ዋይ ዋይ እያላችሁ አልቅሱ። እህላችሁ ነቅዟል፣ ልብሳችሁን በብል ተበልቷል። ወርቃችሁና ብራችሁ ዝጓል፤ ዝገቱ ምስክር ይሆንባችኋል ስጋችሁንም እንደ እሳት ይበላዋል። በኋላኛው ቀንም መዝገብን አከማችታችኋል። እነሆ ምድራችሁን ያረሷት የገበሬዎቹን ዋጋቸውን ቀማችኋቸው፣ የቀማችኋቸው ገበሬዎችም ይጮሃሉ። የአጫጆችም ጩኸት ወደ አሸናፊ እግዚአብሔር ጆሮ ደረሰ። በምድር ላይ ደስታን አደረጋችሁ ተቀማጠላችሁም። ለሚታረድበትም ቀን ፍሬዳን እንደሚያሰባ ልባችሁን አደነደናችሁ። ጻድቁንም ምንም ሳይቀማችሁ ተላልፋችሁ ገደላችሁት። ስለምትመሰገን ትዕግስት እንግዲህ ወንድሞቻችን ሆይ፣ እነሆ ገበሬ የፊተኛውንና የኋለኛውን ዝናም እስክትበቀል ድረስ እየታገሰ የምድርን ፍሬ እንደሚጠብቅ ጌታችሁ እስከሚመጣበት እስከ ኋለኛይቱ ቀን ድረስ ታገሱ። የጌታችሁ መምጣት ተቃርባለችና፣ እናንተም እንዲህ ታገሱ፤ ልቦናችሁንም አጽኑ። ወንድሞቻችን ሆይ፣ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ። እነሆ ፈራጅ ከበራችሁ መድረክ ቆሞ ይጠብቃልና። ወንድሞቻችን ሆይ፣ የመከራና የትግስት ምሳሌ የሆኑትን በጌታም ስም የእግዚአብሔርን ቃል የተናገሩትን ነቢያትን ተመልከቱ። እነሆ የታገሱትን ብፁዓን እንላቸዋለን። የኢዮብን ትግስት ሰምታችኋል፤ እግዚአብሔርም የፈጸመለትን አይታችኋል። የእግዚአብሔር ቸርነቱ ብዙ ነውና ይቅርም ባይነውና ነውና። ወንድሞቻችን ሆይ ከሁሉ አስቀድሞ በሰማይም ቢሆን በምድርም ቢሆን በሌላ መሃላም ቢሆን በምንም ፈጽሞ አትማሉ፣ ነገር ግን ከፍርድ በታች እንዳትወድቁ ነገራችሁ አዎን ቢሆን አዎን ይሁን፣ አይደለም ቢሆንም አይደለም ይሁን። ስለ ጻድቅ ጸሎት ከናንተ ከእናንተ የሚያዝን ቢኖር ይጸልይ። ደስ የሚለውን ቢኖር ይዘምር። ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ይጥራና ይጸልዩለት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትንም ዘይት ይቅቡት። የሃይማኖት ጸሎትም ድውዩን ይፈውሰዋል፣ እግዚአብሔርም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰራይለታል። እርስ በርሳችሁ ኃጢአታችሁን ተናዘዙ፣ እንድትድኑም ለወንድሞቻችሁ ጸልዩ። የጻድቅ ሰው ጸሎቱ ብዙ ትረዳለች ግዳጅም ትፈጽማለች ኤልያስ እንደኛ ሰው ነበር እንደምንታመም የሚታመም ነበር ዝናም እንዳይዘንምም ጸሎትን ጸለየ ሶስት ዓመት ከስድስት ወርም በምድር ላይ አልዘነምም ዳግመኛም ጸለየ ሰማይም ዝናሙን ሰጠ ምድርም ፍሬዋን አበቀለች ወንድሞቻችን ሆይ ከእናንተ ከጽድቅ የሳተ ቢኖር ከኃጢአቱ የመለሰውም ቢኖር ኃጢአተኛውን ከተሳሳተበት መንገድ የሚመልሰው ራሱን ከሞት እንዳዳነ ብዙ ኃጢአቱም እንዳስተሰረ ይወቅ የጌታችን የኢየሱስ ክርስቶስ ወንድም የሐዋርያው የቅዱስ ያዕቆብ መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን፣ አሜን።